ጽናት በጣም ደስ ብዋታል። አባቷ ከእስር ቤት ተለቀቀላት። እንግዲህ አቶ ተስፋዬን እሱ አልገደለውም ተብሎ እንግዲህ በምርመራ ጠር ምርመራ አድርገው ፖሊሶቹ ነጻ ና አንተ ተብሎ እንግዲህ፣ ጽናት እና ብሌን በጣም ደስ ብቧቸዋል። አባቷ ከእስር ቤት ተለቆላታል ማለት ነው። ነጽነቱን ታውጆለት ተለቋል ማለት ነው። ባቢም ደግሞ የአባቴን ገዳይ እንዴት ትለቃላችሁ እንትን እያለ ነበር። እንግዲህ ራሄል እንግዲህ ራሄል በጣም አደገኛ ሰው ናት። እንግዲህ ወደ እሷ ነገሩ እየተጠጋ ነው ማለት ነው። እንግዲህ ራሄል የስራ አጋዥ ወይም ደግሞ ያሬድ እንግዲህ ብሌንና ጽናትን ለመለያየት ብሌን እንግዲህ የሚከታተላት የስራ ቀራ ያሬድ ነበር። ያሬድ እንግዲህ ስራውን እየሰራ እንደቀጠለ ነገር ግን ከብሌን ደግሞ ፍቅር ይዞት፣ እኔ ከብሌን ፍቅር ይዞኛልና ይሄን ስራ ማቆም ፈልጋለሁ አልሰራም፣ ብርሽን መልስልሻለሁ እያለት፣ ወዶ ሳይሆን በግድ ስራውን ትሰራለህ ፍቅር የምትለው ነገር እኔ ጋ አይሰራም፣ ካልሆነ በራስህ ላይ ፍረድ እያለች ያስተነገቹ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦችን እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ረቢል አለሚን ሰላማችሁ በሰላም አችሁና ያብዛላችሁ እያልኩኝ እንግዲህ ራሄል በቀደም ከያሬድ ጋር ወደ ምሽት ወደ መዝናኛ ቦታ ይዘኝ ሄድ ብላው፣ የስራ ባልደረቧን ወይም ደግሞ ብሌን የሚከታተልላት ማለት ነው ያሬድ እንግዲህ መጠጥ አልጠጣም ነገር ግን እከተልሻለው፣ ብዋት እሷ በጣም እየጠጣች እንዳለ ብድግ ስትል እንግዲህ ቦርሳዋ ሲወርቅ፣ ነገር ግን ቦርሳዋ ሲወርቅ በጣም ነበር የደነገጠችው። ያስደነግጣትም እንግዲህ እዛ መሳሪያ ይዛ መሳሪያውን ያይብኛል ብላ ነበር ያሬድ ማለት ነው። ያው እንግዲህ አይቶታል። ከዚያ በኋላ እንግዲህ መሳሪያ ይዘሽ ለምንድን ነው የምትዞሪው? ለምንድን የዚክንያል ከጠራ ተልሽ ማለት ነው እያለ ነበር ነው አው አሉኝ ጠላት፣ አሉኝ ጠላት ብቻ ሳይሆን ግን ያው አንዳንድ ጊዜ ማምሸት ሳመሽ እንግዲህ የሆነ ወንድ የሚያስቸግረኝ ከሆነ ለዛ ማስፈራሪያ ነው እያለችው ነበርና፣ ታዲያ ቢያስፈራራሽ በዚህ ተኩሽ ልገሉ ነው እያላት ነበር፣ እያለ ደግሞ አው ለምን ይደፍረኛል፣ ለማንም እኔን መንካት አይችልም። እንደዚህ በኔ ላይ ከመጣ ያው አደርገዋለሁኝ ብዬ ነው ማስበው እያለችው ነበር ነው። እንግዲህ ያሬድ አሁን ላይ ሬሄልን እየከዳት ወደ ብሌን ፍቅር ሄዷል ማለት ነው። እንግዲህ ብሌንን አፍቅሪያት አለሁኝ ሳላስበው ታፋቅረናል። እሷም ደግሞ ብሌንም እንግዲህ እንደወደደችው እየነገረችው ነበር ማለት ነው እና ራሄል እንግዲህ ድሮን ብለዋለች ፍቅር እንዳይይዝ ከብሌን ፍቅር የሚባል ነገር እንዳይይዝ ስራህን ስራ ጠንቅቀህ እያለች ስታስፈራረው ነበርና እሱ ግን ሳያስበው ፍቅር ይዞኛል፣ ይህን ስራ ማቆም ይችላለሁ። እንግዲህ ጽናትንና ብሌንን መውደት አልፈልግም፣ እኔ ፍቅር ይዞኛል፣ ስራውን እተዋለሁ፣ ብርሽን ግን መልሳለሁ እያላት ነበር ራሄል እንግዲህ ወደ ሳይሆን በግድህ ትሰራለክ። ሌላ ሰው እንዳላሰራ መሀከል አንተ ሆነክ እንቅፋት ትሆነኛለህ። ስለዚህ ይሄን ስራ ወድህ ሳይሆን በግድህ ትጨርሳለክ። እንዲህ ያለ ነገር ነገ አይሰራም ፍቅር የምትለው ነገር እያለችው ነበር። ካልሆነ ደግሞ ካልሆነ ደግሞ በራስ ላይ ፍረድ እያለች እያስጠነቀችው ነበር ማለት ነው። እንግዲህ ጽናት ወደ እስር ቤት ሄዳ አባቷን ለመጠየቅ ዝግጅት ላይ እንደሆነች። ብሌን እንግዲህ ከእናቷ ጋር እንግዲህ ከረሄታት ተከራየችላቸው ቤት ውጡ ተብለው ቀኑ አልቆ ራሄል ልንወጣ ነው ህጽናት እያለቻት እየተጨነቀች ነበር ማለት ነው። ከዚያ በኋላ እንግዲህ ህጽናት አባቴን እስር ቤት ለማየት እሄዳለሁ ተከታዬኝ እያለቻት ነበርና አብረው ነበር የሄዱትና እንግዲህ ጽናት አባቷን እንግዲህ እያበረታታችሁ ነበር ማለት ነው። እሱም ደግሞ ስለ ባቢና ስለ ጽናት ያላቸውን ነገር እየጠየቀን ነበር። ይህና የባቢ ነገር አብቷል። አባቴ አንተ ራስን ጠብቃ፣ ተጨናነቅ እያለች እያበረታችሁ ነበር እንግዲህ ግርምሽም ያው ከአሁን በኋላ ተስፋ እንደቆረጠና ከአሁን በኋላ እኔ መሞት ነው እንጂ ሌላ ምናለኝ እያለ እያዘነ ነበር። ከዚያ በኋላ እንግዲህ ወደ ቤታቸው ከተመለሱ በኋላ እንግዲህ ያው እሱም ህመምተኛ ስለሆነ እንድታከም ደግሞ ወረፋ አፍጥኑለት እያለች እንግዲህ ከመርማሪው ጋር ጠንካራ ሁን እያለ እየመከራት ፖሊሱም፣ እንግዲህ ወደ ቤታቸው ከተመለሱ በኋላ ማለት ነው ስልክ ይደውልላታል ማለት ነው ጽናት ከዚያ በፊት ግን እዚህ እንደወጡ ራሄል ከመርማሪው ፖሊስ ጣቢያ ሄዳ መርማሪውን እየጠየቀች ነበር። እሷም ምንድን እንግዲህ አላስታወስገኝም እንደ ያረች ነበር። አላስተዋወኩሽ ማላቀሽ፣ ማነሽ እያላት እኔ የቶ ተስፋይ ዘመር ነኝ እንግዲህ መረጃ ለማጠይቅ ነበር የመጣሁት ያረች ነበርና፣ እሺ ራሄል ምንድነው መረጃ መጠየቅ እያላት ነበር ፖሊሱ እንግዲህ አቶ ተስፋዬ ገዳይ እስካሁን ፍርዳ ተፈሳል ተፈርደበትን ለምንድን ነው የቆየው? እያለች ነበርና መረጃ እያጣራን ነው ሲላት፣ እጅ ከፍንዳ ድል ያዛችሁት መረጃ የምታጣሩት ነበር ያለችው ማለት ነው። አይ አንዳንድ የምናጣራቸው ነገሮች ስላሉ እነሱን እያጣራን ነው እያላት ነበር መርማሪው ማለት ነው። የማገዝ ነገር ካለ ደውልልኝ አግዛሃለሁኝ ብላ እንግዲህ ወጣች ማለት ነው። ራሄል ማለት ነው። ነገር ግን ፖሊሱ በጣም አተኩሮ እየያያትና በጥላቻ እያያት ነበር ማለት ነው። እንግዲህ ከዚያ በኋላ መታ አቢሯ ቁጭ ብላ በጣም እንዴት አድርጋ አቶ ተስፋዬን እንዳጠፋችው ወይም ደግሞ የሰራችሁን ስራ እያሰላሰለች ነበር ማለት ነው። ነገር ግን ሚስኪኑ ባቢ ደግሞ አያቅም ይሄን ጉር ማለት ነው። ከዚያ በኋላ እንግዲህ ትንሽ እንድትደው እንደ እንደ ቆየ ተደውሎ ጽናት ተመልሰሽ ነይ እያላት ነበር። ተመልሰሽ ነይ ከቻልሽ ደስታ ነው እያላት ባቢ መጀመሪያ ሄዶ ነበር። እሱ ምን ይጠይቅ ማለት ነው ያባቱን ገዳይ እንግዲህ ፍርድ መቼ ነው የሚሰጠው እያለ ከዛ ጽናት ስትገባ ምንድነው መርማሪ በጣም ቸኩል እየተቸኩልኩ ነው የመጣሁት አለችው። እንግዲህ ለአንድኛችሁ በጣም ጥያቄ መሆን ነገር ነው፣ ባንድኛችሁ ደግሞ ደስታ የሆነ ነገር ልነግራችሁ ነው አላቸው ፖሊሱ። ከዚያ በኋላ እንግዲህ የአቶ ተስፋ ተስፋዬ ገዳይ ግርምሽ አይደለም፣ ግርምሽ ያዘው እንግዲህ መሳሪያ ተመርምሮ እና ከአቶ ተስፋዬ የተመታበት መሳሪያ እንዳይደለም ስላቸው ተስፋዬ እንግዲህ በእግርምሽ ልጅ እንደሞተ ሲነግራቸው በጣም ነበር የደነገጠው፣ ባቢ ማለት ነው። ጽናት ደግሞ በጣም ደስ ይላል ማለት ነው። ከዚህ በኋላ እንግዲህ እንዴት እንደተላለህ፣ የአባቴ እንገዳይ፣ እንዴት ገንዘብ ተሰጥቷችሁ፣ በገንዘብ ሙስና የምትሠሩት እያለ እንግዲህ ፖሊሱ ጋር የት ተጣላ ነበር፣ ባቢ ማለት ነው። እንግዲህ ጽናት ከብሌን ጋር አባቷን ይዛ በገስታ ትንብላሌ ማለት ነው። ራሄል ደግሞ ከባቤ ጋር ታዲያ እንግዲህ እንዴት ነው እንደዚህ የሚሆነው? እጆችን እጅ ክፈን ይዛችሁት ነው ወይም ደግሞ አሳምሮ የሚመረምር ለከፍተኛ ከንሰጣለን እያለች ነበርና መስጠት ትችላላችሁ። ባቤ ደግሞ በራሴ እርምጃ እሄዳለሁ። በቃ የአባቴ እንግዲህ እያለ በቅርብ እናሳውቅሃለን፣ ትዕግስት አድርጊ እያለሁ ነበር መርማሪው ማለት ነው። ከዚያ እንግዲህ መጥቶ ባቢ በጣም እየተበሳጨ ከቢሮ መጥቶ፣ ራሄል ደግሞ ምን ሆነ ነው እያለች ነበር። እና እንደዚህ እንደዚህ አሉ ፖሊሶቹ ግርማሽ ገድ ለማለው ሲላት ይንግጣለች። እና ምን ያስደነግጠሻል ደግሞ እንጂ አላት። ረ ምንም አይደል እያለች በጣም ደነገጠች ማለት ነው። ከዚያ እንግዲህ ከብሌንም መታ እንግዲህ ይህን አክባር ስትነግራት በጣም እየተቃጣለች ነበር ማለት ነው። እንግዲህ በስተ መጨረሻ ያሬድ ደግሞ ከባቢ ጋር ሆኖ እያጽኑ ነው እያለ ፀናትን ተወደት የለ እያለው ነበር። አወደት አለሁኝ ሲለው ፍቅርህን አዲን። አሁን ያሬድ ጊዜም ፍቅርህን አዲን ነው የሚለው ማለት ነው። ፍቅርህን አዲን እያለው ነበር ማለት ነው። እንግዲህ ባቢ አሁን ላይ በጣም ውስብስብ ያለ እንትናይ ነው። በስተ መጨረሻም እንግዲህ በስተ መጨረሻ እንግዲህ መርማሪው እና ባቢ እየተከራከሩ እያለ እሷ ገልምጦ ሲያስወጣ ፖሊሱ ራሄል ወጣ የሚለውን ስታዳምት ግድግዳ ስተለጠፈ ባቢ ወጥት ብሎ ሲያት ምን ታዳምጫለች ደሞ እያላን ነበር ማለት እሷ ተርበተበተች፣ በጣም ተርበተበተች። እና ከዛ ጥዋት ሄደ ባቢ ማለት ነው። በስተ መጨረሻ እንግዲህ ያሬድና ብሌን እንዲሁም ባቢ ሆነው አንድ ቤት እንደተቀመጡ ረህል መጣሽ ማለት ነው እንግዲህ እዚ አቁሟል አቁማል ማለት ነው። ቀጣይ እንግዲህ ያደልካ ብሌን ጋር ፍቅሩ ይቀጥላል፣ ወላ የእሷን ሴራ አጋልጦ የረሄል ረሄልን ብሌን እንደሞ ፍቅራ ሲዞ ከዳትና ወደ ረሄል ይሆናል ያሬድ። እንዲሁም ደግሞ የባቢ አባት ገዴ ማን ነው የሚታወቅበት ይሆናል ማለት ነው። ውድ ቤተሰቦች ሰብስክራብ ያርጋችሁ ቤተሰብ ሆኖ ማለት ነው ውድ ቤተሰቦቼ እያላችሁ ቦታ ላይ ጠብቃችሁ